ሰላም ውድ የጎዶሊያስ ኤሌክትሮኒክስ ዩቱብ ቻናል ተመልካቾቻችን በጎዶሊያስ ኤሌክትሮኒክስ ዩቱብ ቻናላችን ንምስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቱብ ቻናል ተመልካቾቻችን በዛሬው ቪዲዮአችን የያዝንላችሁ የቀረብ ነው፣ የተለያዩ የውሃ ማጣሪያዎችን ነው። በመጀመሪያ የምናየው ቤታ ወተር ዲስፔንሰር ይሆናል። ይህ ወተር ዲስፔንሰር እንግዲህ ከላይ እንደምናየው የራሱ የሆነ ውሃ ማጣሪያ አለው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናያት ከፈለግን ሙቅ ከፈለግን ደግሞ ቀዝቃዛ ውሃዎችን መጠቀም እንችላለን። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው አነስ ያለ ፍሪጅ አለው። እንዲሁም ደግሞ ከዚህም በተጨማሪ እዚሽ ጋር እንደምናያት የራሱ የሆነ የጃር ስማርት ማድረጊያ ስላለው እቺ ከላይ ያለችዋን የውሃ ማጣሪዋን አንስተን እቺን የጃርዋን በመቅጠም የጃር ውሃ በራሱ የተጣራ ስለሆነ ከፈለግን ሙቅ ውሃ ከፈለግን ደግሞ ቀዝቃዛ ውሃ ይወርድልናል። እንዲሁም ደግሞ ታችኛው እንደምናየው ደግሞ የራሱ የሆነ ፍሪጅ ስላለው ያ ፍሪጅ እንግዲህ አገልግሎቱ ምንድን ነው? እዚህ ጋር ያጣራ ነው ውሃ በቆሻሻ ብርጭቆ ወይም ደግሞ ብርጭቆን ያጠብነው መስሎን እላያቸው ላይ የተለያዩ ባክቴሪያዎች ሊኖሩ ይችላሉ። እነዛን ባክቴሪያዎች ስታራላይዝ ለማድረግ ያገለግልናል ማለት ነው። እንዲሁም ደግሞ ከዚህም በተጨማሪ እዚህ ጋር የምናያትን እችኛን የውሃ ማጣሪያ እንደዚህ በማንሳት እዚህ ጋር እችኛን ገጥመን የጃሩን ስማርት ማድረግ እንችላለን ማለት ነው። የጃሩ ውሃ በራሱ የተጠራ ስለሆነ የጃሩን ውሃ ሙቅ፣ ቀዝቃዛ እንዲሁም ደግሞ ኖርማል ውሃ ይሰጠናል ማለት ነው። ከዚህም በተጨማሪ ደግሞ ማድረግ የሚገባን ጥንቃቄ ምንድን ነው፣ እዚች ጋር እንደምናየው ሁሉም ወተር ዲስፔንሰር የራሱ የሆነ ጋዝ ሲስተም እንዲሁም ደግሞ የራሱ የሆነ ቦይለር አለው። እዚህ ጋር አረንጓዴ የምናየው ኦን እና ኦፍ የሚል አለ። ይሄ የሚያጠቅምን ምንድነው? የቀዝቃዜውን እና የፍሪጁን ኦን ኦፍ ለማድረግ ነው። እቺ ደግሞ በቀይ የምናየው የምንጠቅመው ምንድነው? የሙቁን ውሃ ኦን እና ኦፍ ለማድረግ ነው። ወሳኝ እና ዋና ነገር ማድረግ የሚገባን ጥንቃቄ ምንድነው? እዚህኛው ላይ ሳይሆን ውሃ እዚህ ታንከር አለው የራሱ 2 ሊትር ታንከር አለው። እዚህ ታንከር ውስጥ ውሃ ሳይገባ እቺ ፓውሯን ኦን ማድረግ የለብንም ማለት ነው። ግዴታ ታንከር ውስጥ ከገባ በኋላ ነው እችኛ ምፓውሯን ኦን ማድረግ የሚገባ ማለት ነው። እንግዲህ ቤታ ወተር ዲስፔንሰር እንደምናየው ሁለት ነው ያለው እዚሽ ጋር እንደምናየው የሙቅና የቀዝቃዛ ነው ያለው። ሙቁ እንግዲህ በጣም ሙቅ ስለሆነ እስከ 95 ዲግሪ ሴንቲግሬድ ነው። ቀዝቃዛው ደግሞ ከአስርና ከዛ ብታች መሆን ይችላል። ግን መጠቀም የምንፈልገው ኖርማል ውሃ ሩም የሆነውን ሩም ቴምፕሬቸር የሆነውን ውሃ ሳይሞቅም ሳይቀዘቅዝም ከሆነ እዚሽ ጋር የምናያትን የቅድሙን ያሳያችሁ ፓወር ኦን እና ኦፍ የምትለን በማጥፋት ከፈለግን ኖርማል ውሃን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው የራሱ የሆነ ፊልተር አለው። ይህ እንግዲህ ፊልተር ለየሮች እንደምናየው በዛ ያሉ ስለሆነ ምንም አይነት ባክቴሪያዎች ወይም ደግሞ ውሃ ውስጥ ያሉ የተለያዩ ቆሻሻዎችን እኛ እንድንጠጣ ያደርገንም ማለት ነው። በደንብ አድርጎ ያጣራልናል። የለዚችኛ ደግሞ ማድረግ የሚገባ ጥንቃቄ ምንድን ነው? እችኛ በቀላሉ እዚህ ጋር እንደምናያት በቀላሉ ትፈታለች። እዚጋ እንደምናያት ትፈታለች። ስለዚህ ስለምትፈታ ከአስራ አምስት ቀን ከሁለት ወር በኋላ ግዴታ ቺ ራሷን ማጠብ ይኖርብናል። ለምንድነው እዚች ጋር ሶሊድ ዌስቶች ስላሉ፣ እነዛ ደግሞ ዌስቶች የተለያዩ ነገሮች እንዳይፈጥርብን ግዴታ እዚች ጋ ያለውን ነገር ማጠብ ይኖርብናል ማለት ነው። በአስራ አምስት ቀን እንዲሁም ደግሞ በሁለት ወር የምናጥበው ከሆነ ከሁለት ዓመትና ከዛ በላይ መጠቀም እንችላለን ማለት ነው። የምትቀየረው እችኛዋ ናት። እችኛን ቀይረን መጠቀም እንችላለን ማለት ነው። ይሄ እንግዲህ ወተር ዲስፔንሰር ቤታ ሁለት ዓመት የካምፓኒ ዋስትና አለው። እንግዲህ እንደምናየውም ደግሞ መስታወት ስለሆነ ለቤታችን የተለየ ግርማ ሞገስና ውበት ይሰጠናል። እንዲሁም ደግሞ ከዚህም በተጨማሪ በቀላሉ ማጽዳት እንችላለን ማለት ነው። እንግዲህ ቅድም እንደነገርኳችሁ በጋዝ ሲስተም ስለሆነ የሚሰራው ከቦታ ቦታ ካነቃነቅ ነው በኋላ ግዴታ ከአራት ሰዓት እና ከዛ በላይ ማቆየት ይኖርብናል። ፓውሩን ፕለግ ከማድረጋችን በፊት ወይም ደግሞ ቅድም ያሳያችሁ አረንጓዴ የፍሪጁ ስለሆነ ፍሪጁን ኦን ከማድረጋችን በፊት ለአራት ሰዓት እና ከዛ በላይ ማቆየት ይኖርብናል። ከዚህም ደግሞ በተጨማሪ ምንድን ነው ያው እንግዲህ ፍሪጅ ስለሆነ ሁሉ ጊዜ መስራት ስላለበት በስታብላይዘር እና በተለያዩ ነገሮች መጠቀም ይኖርብናል። እንዲሁም ደግሞ የሙቁን ቅድም እንደነገርኳ ያደረጓቸው እዚህኛው ታንከር ውስጥ ውሃ ሳይገባ በፍጹም በፍጹም ማብራት አይኖርብንም ማለት ነው። እንደዛ ካደረግን እቺ አሸዋን ብቻ እየቀርየረን ብዙ ዓመታት መጠቀም እንችላለን ማለት ነው። ይህ ቤታ ወተር ድስፔንሰር ዋጋው ሀያ አንድ ሺህ ብር ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ብላክ ስታር የሆነውን ወተር ዲስፔንሰር ይሆናል። ይህ እንግዲህ ወተር ዲስፔንሰር እዚህ ጋር እንደምናየው ውሃን ያጣራልናል። ከዚህም በተጨማሪ ደግሞ ከፈለግን ሙቅ ውሃ፣ ከፈለግን ኖርማል፣ ከፈለግን ደግሞ ቀዝቃዛው ይሰጠናል። ከዚህም በተጨማሪ ደግሞ እዚች ጋር እንደምናያት አነስ ያለ ፍሪጅ ይኖረዋል። የዚህም ፍሪጅ ውስጥ እንግዲህ የተለያዩ መድኃኒቶችን፣ ብርጭቆችን በመጠቀም በማስቀመጥ ስታራላይዝ እንዲያደርግልን ይሆናል ማለት ነው። ከዚህም በተጨማሪ ደግሞ እኛ ቤት ውስጥ የጃር ውሃ የምንጠቀም ከሆነ እችኛዋን ከፍ በማድረግ በማንሳት ላይኛው ላይ እችኛዋን ገጥመን የጃሩን ውሃ መጠቀም እንችላለን ማለት ነው። እንግዲህ ከዚህ በተጨማሪ ደግሞ ቅድም ካየነው ለየት የሚያደርጋት ምንድን ነው? ያው የኖርማል ውሃውን ስንፈልግ እዚህ ጋር ማጥፋት ማብራት የሚገባን ነገር ምንም የለም። እዚች ጋር እንደምናየው የራሱ የሆነ የኖርማል ውሃ ማውረጃ ስላለው በዛ አድርገን መጠቀም እንችላለን። እዚች ጋር ደግሞ የሙቅ ውሃውን እንደምናያት እንግዲህ ቻይልድ ሎክ ስላላት ያው ስለሚያቃጥል ወይም ደግሞ በጣም ሙቅ ውሃ የሆነ ስለሆነ የትኛውም ሰው መጥቶ ወይም ደግሞ ሕጻናቶች ቤት ውስጥ ቢኖሩ መጥቶ እንደዚህ ፕረስ በማድረግ ብቻ እንደሌሎቹ እንደ ቀዝቃዛ ውሃ ወይም ደግሞ እንደ ኖርማል ውሃ አይወርድም። ይችኛንን የምናያትን ቻይልድ ሎክ ስላለች ወደ ኋላ በመግፋት እንዲያወርድልን ማድረግ እንችላለን ማለት ነው። ይቺ እንግዲህ ብላክ ስታር ወተር ዲስፔንሰር እንደምናያትም እንግዲህ ለማጽዳትም ስቴለስ ስቲል ስለሆነች ቀላል ናት። ከዚህም በተጨማሪ ደግሞ እራሱን ከለሩን ይዞ ረጅም ጊዜ መቆየት ይችላል ማለት ነው። እንደምናየውም የራሱ የሆነ ሁለት አይነት ወተል ፊልተር አላት። እዚህ ጋር እንደምናያት ሶሊድ ዌስቶች እና የተለያዩ ነገሮችን ጠጣሪው ነገሮችን ታስቀምጥልናለች። ከዛም በተጨማሪ ደግሞ እንደምናየው አምስት ሌየር ስላለው የተለያዩ ቆሻቾች ሊመጡ ራሱ በትክክል አድርጎ ማጣራት ይችላል ማለት ነው። ከዚህም በተጨማሪ ደግሞ ምንድን ነው እዚህ ጋር ያጣራነው ውሃ የምንቀዳበት ብርጭቆ የተለያዩ አይነት ነገሮች ባክቴሪያዎች የሚኖረው ከሆነ ለታችኛው ቅድም ያሳዩቸው ውስጥ ፍሪጅ ውስጥ በማስቀመጥ ስታራላይዝ እንዲያደረግልን ማድረግ እንችላለን ማለት ነው። ይህ ብላክ ስታር ወተር ዲስፔንሰር ሁለት ዓመት የካምፓኒ ዋራንት ያለው ዋጋው ደግሞ 22,000 ብር ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። በመቀጠል ደግሞ የምናየው አፍትሮር ወተር ዲስፔንሰር ይሆናል። ይህ ወተር ዲስፔንሰር እንግዲህ ፊዚካሉንም እንደምናየው ቅድም ካየናቸው በውበትም ደረጃ የተሻለ ነው። ከዚህም በተጨማሪ ደግሞ እንደምናየው እንግዲህ አነስ ያለች ፍሪጅ አላት። ፍሪጁም ቅድም ካየነው በሳይዙም የተሻለና ተለቅ ያለ ነው። እንዲሁም ደግሞ ከዚህም በተጨማሪ እዚች ጋር ጃሯንም ብናያት በሌትር ደረጃ እስከ 16 ሌትር ድረስ ሚያዝ ትችልናለች። እንዲሁም ደግሞ እዚህ ጋር ሳይዙን እንደምናየው ሰፋ ያለ ታንከር ስላለው በዚህ ታንከር ከሎ ሌትር ድረስ ሚያዝ ይችላል። አንድ ላይ እስከ 18 ሌትር ድረስ ሚያዝ ይችላል። እንዲሁም ደግሞ አሸዋንም በምናይበት ጊዜ ወደ ስድስት ሊየር ስላለው የትኛውም ነገር ወደ ውስጥ ወይም ደግሞ ወደ ውሃችን ውስጥ ሊወርድብን አይችልም። እንዲሁም ደግሞ ይሄ ማጣሪያ በየአስራ አምስት ቀኑ በየሀ ቀኑ ካጸዳ ነው እዚህ ጋር የምናያትን አሸዋ በየአስራ አምስት ቀኑ በየሀ ቀኑ ካጸዳ ነው ሁለት ዓመት እንዲሁም ደግሞ ከዛ በላይ መጠቀም እንችላለን። ይሄ ደግሞ ጊዜው እንግዲህ ሲያልቅ ምንድን ነው የሚያደርግልን ሁለት አይነት ነገሮችን ያሳየናል። አንደኛው ነገር ምንድን ነው? ከለሩ፣ የውሃው ከለር ድሮ ተጣርቶ የሚወጣው ሌላ ከለር ይኖራል እንዲሁም ደግሞ ልክ ጊዜው ካለፈ ከሁለት ዓመት ከስድስት ወር በላይ ሲሆን ምን ይሆናል? ከለሩ ይቀየራል። ከዚህም በተጨማሪ ደግሞ ምንድነው ውሃውን ቀርተን ስንጠጣው የራሱ ጣዕሙ የውሃውን ጣም ይቀየራል ማለት ነው። እንግዲህ እዚህ ጋር እንደምናየው ሶስት በተኖች አሉት። እነዛ በተኖች እንግዲህ እዚህ ጋር እንደምናየው ይሄኛው የቀዝቃዛ ነው። ቀዝቃዛው አስር ዲግሪ ሴንቲግሬድ እና ከዛ በታች ማቀዝቀዝ ይችላል። እዚህ ጋር እንደምናየው ደግሞ ሙቅ ውሃ አለ። ይህም እንግዲህ ሙቅ ውሃ እንደምናየው በጣም የሚሞቅ ውሃ ስለሆነ መተን አንዱ የማያውቅ ሰው ወይም ደግሞ ህፃናቶች መተው ከነኩት ሙቋው የራሱ ቻይልድ ሎክ ስላለው ዝም ብለን ነክተነው አይከፈትም። እንደሌሎቹ እንደነዚህ እንደሁለቱ ሁሉ አይከፈትም። እዚሽ ጋያች እናትን ቀይ ወደኋላ በመግፋት እንከፍተዋለን ማለት ነው። ያም እንግዲህ የሚጠቅመው ምንድነው የማያውቁ ሰዎች መጥተው ነክቷት እጃቸው ወይም ደግሞ ሌላ ነገራቸውን እንዳያቃጠሉት ማለት ነው። የራሱ ቻይልድ ሎክ መኖሩ ተመራጭ አድርገዋል። ይህ እንግዲህ አፍትሮን ሁለት ዓመት የካምፓኒ ዋራንቲ አለው። ጀርባው ላይም እንግዲህ በምናይበት ጊዜ እዚች ጋር እንደምናየው የራሱ የሆነ ኮንደንስ ሲስተም እና ጋዝ ሲስተም ስላለው የመጀመሪያው ነገር ምንድን ነው ጋዝ ሲስተም ስለሆነ ከቦታ ቦታ ስናንቀሳቀሰው ወይም ደግሞ ከአንድ ቦታ ወደሌላ ቦታ በምንቀይርበት ጊዜ ግዴታ ጋዙ ሰትል እንዲያደርግ አራት ሰዓት እና ከዛ በላይ መቆየት ይኖርበታል። እንዲሁም ደግሞ እንደምናየው ፍሪጅ ሲስተም ስላለው ሶኬት ስንሰካ በስታብላይዘር እና በተለያዩ ነገሮች ዳይሬክት ማንሰካው ተመራጭ አድርጓል ማለት ነው። እቺ የምናያት ዋናውን ፕሮሰሰሩን ኦንና ኦፍ ማድረጊያ ናት። እዚህ ጋር ደግሞ ሁለት የምናያቸው እዚች ጋር የምናያት ቀይዋ የቦይለሩን ወይም ደግሞ የሙቁን ውሃ ኦንና ኦፍ ለማድረግ ጠቅመናለች። እሽኛ ደግሞ የምናያት የቀዝቃዛውን እና እንዲሁም ደግሞ የፍሪጁን ኦንና ኦፍ ለማድረግ ይጠቅመናለች። እንደ ሌሎቹ ወተር ዲስፔንሰሮች ሁሉ እዚ ውስጥ ያስቀመጥነው ውሃ እታችኛው ውስጥ እስከሚገባ ድረስ ጠብቀን ነው ፓወሩን ንትኑን የሙቁን ኦን ማድረግ ያለብን። ያለበለዛ ምን ይሆንብናል? ወዲያውኑ ውሃ ሳይኖረው ፓወሩን ኦን ካረግ ነው ይቃጠልብናል፣ ፊዙ ይቃጠልብንና ላላስፈላጊ ወጪ እንዳረጋለን ማለት ነው። ለማንኛውም ነገር ግን ይሄ ወተር ዲስፔንሰር ሁለት ዓመት ዋስትና አለው። እንዲሁም ደግሞ እዚህ ውስጥ ያሉ ውሃዎች ከቆሸሹብን ማጽዳት ከፈለግን እዚህ ጋር የምናያት አውትሌት አለች። እችኛዋን ብቻ በመክፈት እዚህ ውስጥ ያሉት ቆሻሾችን ወይም ደግሞ እዚህ ውስጥ ያሉ ውሃዎችን በሙላ በአንድ ጊዜ ማጽዳት እንችላለን ማለት ነው። ያው ለማጽዳት ተብሎ እችኛዋን ወተር ዲስፔንሰር በፊትለፊቱ መገልበጥ እና ሌላ ኤሌክትሪክ እና ጋዝ ፓርቲውን ማበላሸት አይገባንም። እችኛዋን ብቻ በመክፈት በቀላሉ ማጽዳት እንችላለን ማለት ነው። ይሄ አፍትሮን ወተር ዲስፔንሰር ዋጋው 26 ሺ ብር ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። በመጨረሻ የምናየው ደግሞ ስማርት ወተር ዲስፔንሰር ይሆናል። ይህ ወተር ዲስፔንሰር እንግዲህ ቅድም ካየናቸው የበጃር መጠኑ ከፍ ያለ ነው። ወደ 20 ሊትር የሚሆኑን ማክሲም ካፓሲቲ ነው። 20 ሊትር እስከ 19 እስከ 18 ሌትር፣ በደንብ አድርገው ይችልልናል። እንዲሁም ደግሞ እንደምናት አነስ ያለች ታንከር ስላለችው እስከ 2 ሊትር ትችልልናለች። አጠቃላይ ከ20 ሊትር በላይ መያዝ ይችላል ማለት ነው። 20 ሊትር እንግዲህ እንደምናቀው በጣም ትልቅ ስለሆነ ለብዙ ጊዜም ይጠቅምናል ማለት ነው። ይጠራም ስለሚወርድ ውሃ እዚህ ውስጥ ቢቆይ ምንም አይነት ችግር አይኖርበትም። እንግዲህ ቺ ስማርት ወተር ዲስፔንሰር እንደምናያት ከፈለግን ሙቅ ከፈለግን ቀዝቃዛ አላት። እንዲሁም ደግሞ ታችኛው ላይ እንደምናየው የራሱ የሆነ የፍሪጅ አለው። ስለዚህ በዛ በፍሪጅ የምንፈልገውን ነገር አስቀምጠል፣ መድኃኒት፣ የተለያዩ ብርጭቆችን አስቀምጠል ባክቴሪያሎችን እሰራ ላይዘ እንዲያደርግልን ማድረግ እንችላለን። ከዚህም በተጨማሪ ደግሞ እንደምናየው በጣም ውበት ስላለው የቤታችንን ግርማ ሞገስ አንድ ስቴፕ ይጨምርልናል። ለመካከለኛ እንዲሁም ደግሞ ተለቅላለ ቤት ይሆናል። እንዲሁም ደግሞ ለመስሪያ ቤታችንም የምንፈልገው ከሆነ ዎተር ዲስፔንሰር በጣም ጠቃሚ ናት። ሳይዟ ከፍ ያለ ጃር ስላላት ብዙውን ውሃ በአንድ ጊዜ ልንጠቀሙ እንችላለን ማለት ነው። እዚህ ጋር እንደምናየው ችኛዋን ከፈን ውሃ እናደርጋለን። የተለያዩ ቆሳሾች ካሉ ከላይ ያስቀርልናል። እንዲሁም ደግሞ ፊት ለፊት ላይ እንደምናየው ከአምስት በላይ ሌየሮች ስላሉት የተለያዩ ባክቴሪያዎች ካሉት እዛው ላይ ያስቀርልናል ማለት ነው። በአሸዋ አማካኝነት ከዛ ችኛ እንግዲህ እስከ ሁለት ዓመት ድረስ ታገለግለናለች አሸዋ። ከዛ በኋላ ደግሞ የውሃው ከለርና ቴስቱ ስለሚቀየር የግዴታ መቀየር ይኖርብናል። ግን እስከዛው ድረስ እስከምንቀይረው ድረስ እንዳንቸገር ተብሎ እንደዚህ የጃር ስማርት ማድረጊያ ስላለው እችን አንስተን እችን የጃር ስማርት ማድረጊያ በመቅጠል የጃር ውሃ በራሱ የተጣራ ስለሆነ የጃር ውሃን እዚህ ጋር በመቅጠል ከፈለግን ሙቅ ውሃ ከፈለግን ደግሞ ቀዝቃዛ ውሃ መጠቀም እንችላለን። እንዲሁም ደግሞ እንደሌሎቹ ይሄኛውም ከኋላ ፓወር ኦንና ኦፍ ስላለው ከፈለግን ከሁለት አንዱ በየሙቁ ወይ የቀዝቃዛውን ኦፍ አድርገን በዛ በሚመጣው ውሃ ኖርማል ውሃ ያልቀዘቀዘም ያልሞቀም ውሃ ይመጣልናል ማለት ነው። ይሄ ስማርት ወተር ዲስፔንሰር እንግዲህ እንደምናየው ግላስ ስለሆነ በቀላሉ ማጽዳት ይቻላል። በቀላሉ ለመወልወልም ለምንም ምቹ ያደርገዋል ማለት ነው። እንዲሁም ደግሞ ስቴለስ ስቲል ስለሆነ ሙሉ ቦዲዩ ከላይሩ ሳይዝግብንና ሳይበላሽብን ረጅም ጊዜ መጠቀም እንችላለን። ሁለት ዓመት የካምፓኒ ዋራንት ያለው እንዲሁም ደግሞ ምንድነው ማድረግ የሚገባ ጥንቃቄ ከቦታ ቦታ ስናንቀሳቀሰው፣ እንዲሁም ደግሞ ምንድነው እዚሁ ላይ እንደምናየው የቦይለሩን ውሃ ሳይኖረው መለኮስ የለብንም። ከዛ ውጭ ላለው ነገር በሙላ ሁለት ዓመት የካምፓኒ ዋስትና አለው። ዋጋው ደግሞ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 ሰባ ሰላሳ ላይ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። እንዲሁም በቀጣይ በቀጣይ ልንሰራላችሁ የምትፈልጉትን ነገር እንዲሁም ማስተካከል የሚገባን ነገር ኮሜንት ሴክሽን ላይ ያሳውቁ። ስለተከታተላችሁን እናመሰግናለን።